ሳያታል እናደላለው ብሩኬ በእንደዚህ መልኩ መጨረሻ ላይ መጨረሻ ላይ የተፈጠረው ነገር በጣም በጣም አሳዝኖኛል፣ አናዶኛል። አይ እኔ የሚያስለቀልህ ነው። በቃ ያስለቀሰኝ ንዴት። እኔ ቶሎ ነው የምበሳጨው። አይሚን እንደውም እንደዚህ ሳያታ እናደዳለሁ። ኦኬ፣ በእንደዚህ መልኩ ሁለቱ እንደዚህ ሳቸው በጣም በጣም ያናደኛል። በእንደዚህ አይነት መልኩ ሳቸው በፍቅር ሲመጡ ነው ደስ የሚለኝ፣ ግን በጣም ያሳዝናል። ሴጣን ነው የገባው መሀላቸው፣ ትልቅ ሴጣን ነው የገባው። ቤተሰብ በጣም ትልቅ ሴጣን ነው የገባው። እነት ነው የምናገረው ሀይሚን አብሮኬ፣ በእንደዚህ መልኩ ማየቱ ያማል በጣም እኔ ማንንም ልናገር አለ የሚመጣሁት ማንንም ልናገር ወይ ማንንም እንትላ ለመጣውት ግን በቃ ያሳዝናል። እንደዘረት በመሆኑ መጨረሻ ላይ ብሩኬ የተናገረው ኃይለኛ ቃላቶች፣ ያው ኃይሜን እድይ ስላለባት እልህ ስላለባት ነው እልሁን ለማስጨረስ ነው ድርቅ ያለችው እንጂ ብሩኬን በጣም ነው የምትወደው። ብሩኬን በጣም ነው የምትወደው በጣም ከሚገባው በላይ እጅ ሲቃል ጌት እንደመጣች አላውቅም። ብቻ አፏን ስከፍት ነበረ። ደግሞ እዛ ላይ ምንድን መሰላችሁ? እንትኑ ማንበብ የለባትም ነበረ ምንድን ነው ስሙ የተላላኩትን ሚሴጅ ማንበብ የለባትም ነበረ። ብሩኬን መታ ሜሴጅ ስላነበበች ወይ ብሩኬ ሀይም የሚጠላት ወይ ብሩኬን እንትን ለማለት ይሄ ሀሳባችን ልጅ በቃ ሆነ ብላ ተነስታለች። አፏን የከፈተችው ሆነ ብላ ነው። ቤተሰብ አልገባችሁም እናንተ ልጅቷ ከብሩኬ ጋር ፍላጎት አላት። ሳስብ አሳስበም ማለት ነው። ዛሬ ከዳኒ ጋም የነበረችውን ቪዲዮ አይቼዋለሁ። ለዳኒም አመላለሷ እኔና ብሩኬ ክሎዝ ነን ምናምን ምናምን የሌለ ያለ መልስ ነው የመለሰች ለዳኒ። እኔ በብሩኬ መቶ መቶ እተማመናለሁ መቶ መቶ ነው የምትተማመነው። ሀይሚም ትተማመንበት አለች። ግን ምንድን ነው ሀይሚ ል ስላለባት ነው ንዴት ነው ይቅርተ ሊቀበልም ያለችው ያቺ። አሁን መምጣት የለባትም መራቅ ነበረባት። በቃ መራቅ። አትምጣሷን ማየት አትፈልግም። ማየት አትፈልግም። በቃ ሀይሚ እሷም ልጅ ማየት አትፈልግም። እኔም እንደእሷ ነኝ። እኔ እንደእሷ ነኝ። እኔ ማየት አልፈልግም። አይ ልጅቷን ማየት አልፈልግም። ሶሲ የምትባሏን ማየት አልፈልግም። በቃ ለምን ደውላ እንደጠራቻቸው ሁሉ አላውቅም። ምን እንደፈለገች አላቅም። ከነዚህ ልጆች ማለት ነው። በቃ አልፈልግም ማለች ልጅቷ። አንቺን ማየት አልፈልግም በቃኛለች። በቃ ሴት ልጅ የተጠራጠረችው ነገር ካለ ተጠራጠረች ነው። በቃ አትፈልግም እንዴ በግድ ነው እንዴ? በቃ ተያት ልጅቷን እንዴ ተያቸው። በቃ ልጆቹን ይኖሩበት። እኔ ቅድም ከንትና ጋም ስታ አይችሻለሁ። እንዴት እንደሚያደርግሽ ያ ውሸታ ፍቅረኛ ተብዬሽ ውሸታ ውሸታሞች ናችሁ እናንተ። ሴራ እያሴራችሁ ነው፣ አሁንም ሴራ እያሴራችሁ ነው። እኔ ግን ማርያምን ብቻ እኔ ምን ብዬ እንደምናገር አላውቅም። ሴራ ነው፣ ቤተሰብ ሴራ ሊያደርጉባቸው ነው። አሁንም አሁንም ሀይሜና ብሩኬን ለማለያየት ነው የመጡት። ዳኒም አሁን ነገ ይገባበታል ይሄ ፊልም ላይ ዳኒም ነገ ይመጣበታል። ቤተሰብ እውነቴን ነው የምናገረው። ብሩኬ ውሳኔ ግን በእናተ ከፈፍ አድርገ ውሳኔ ስትናገር የሆነ ሰዓት ታቅም የምትናገረው ቃላቶች አሉ፣ የሚያስቀይም ቃላቶች አሉ። ያው ያንተ ስለሆነች ነው የተናገርኩ፣ ያንተ የራስክ የራስክ ሴት ስለሆነች ነው ያው የተናገርኩ። እንት ስትሉ ሀይሚሞንክ ብሩኬ ሀይሚሞንሽ ብሩኬ ስትናገሩ ነገ መታረቅን አስቡት፣ ነገ አብሮ መገናኘትን አስቡት። የምትነጋገሩት ቃላት የምትወራወሩት ቃላት ከባድ ነው። ለውሳኔ የሚያስቸኩላችሁ ነገር ምን እንደሆነ አላውቅም። እሱም ዛሬ ለውሳኔ መቸኮን ነው። ከዚህ በኋላ እረተው ብሩክ በእናትህ። እኔ ማርያምን ምን እንትን አለቀሽ ምናምን አሽቃበሽ እንዳትሉ። እንኳ መብቴ ነው ማልቀስ መብቴ ነው፣ በቃ እንደፈለኩ መብቴ ነው። ለምን ስለምወዳቸው። የሃይሚን የቅድም ድምፅ ሁሉን የተንቀጠቀጠው ሲሰማት በቃ እኔ እንጃ። እኔ ብሩኬና ይሄ እንደዚህ ሲሆን አልወድም። እኔ የምፈራውም ይሄን ነገር ነበር። እንደዚህ ሴት እንደሚገባ ሲገባባቸው ማለት አልወድም፣ በቃ ያስጠላኛል። ለዛ ነው የማለቅሰው። የሚያናደኝም ማለት ነው። የፈለገ ድራማ የሚሆን ሆነ የፈለገ ፕራንክም ቢሆንም፣ በቃ እኔ የሚያናደኝ ነገር ላይ አለቅሳለሁ። እኔ በቃ ስለመወዳቸው። በዛ ላይ ደግሞ የብሩኬን እናት አዘግዝቋ፣ በእናታችሁ እንደው በመቤቴ ማርያም ቲክቶክ መንደር ያላችሁ እባካችሁን እንደው በመቤት የማርያም እንደው ሙስሊም ከሆናችሁ በዓል ላይ ይዣችኋለሁ፣ ክርስቲያን ከሆናችሁ በመስቀላችሁ ይዣችኋለሁ። የቡሩኬን እናት አትዘግዝቋት። ቡሩኬና የምን ተፈለጋችሁ? አሩ ግን ቲ ደርባባ እናት ምን አደረገቻችሁ? ምን አደረገቻችሁ? እስቲ ንገሩ። ምን ምን ምናችሁን ነካችሁባችሁና ነው እየዘገዘቃችሁ? እሷ የምትሰርቡት ብትመካከሩት የቡሩኬ ደካማ ጎኑ እናቱ ስለሆነች እናንተ በእናቱ መግባት ነው የፈለካችሁት። ስትናገሩ ሰምተናል። ቁጭ ብለን እየሰማን ነበረ። የብሩኬ ደካማ ጎኑ እናቱ ስለሆነች እናቱ መዘግዘቅ አለባት። ጥሙሺ ምን አደረገቻችሁ? የእነዚህ የደርባባ እናት እሱ እንኳን አስቀምጧል፣ ጽፎላችኋል። እናት መሳደብ ጀግንነት እንዳይመስላችሁ፣ እናትን ዘግዝቆ መሳደብ ጀግንነት እንዳይመስላችሁ ብሎ ከአንድ ሰዓት በፊት አውርዷል። እና በጣም ነው ልቤ የተሰበረው። እነዚህ እየሰሩ እንኳን ቢሆን እንኳን እየሰሩ እንኳን ቢሆን እናንተ ዝም ማለት ነው ያለባችሁ። ለምንድን መዘግዘቁ ለምን ተፈለገ? ቲክቶክ መንደር እባካችሁ ስነ ስርዓት ያዙ፣ እባካችሁ እኔ እኮ ፎቶአችሁን አላገኘሁም። ፎቶአችሁን ባገኘሁ ለጥፌ እዚህ ጋር እናገራችሁ ነበረ። ግን ፎቶአችሁ አታደርጉም እናንተ የምታደርጉት የቁርሃን የምናምን የወይ የማርያምን ስዕል አድርጋችሁ የሰው ፎቶ እናትን የመሰለች ይዘቀዘቃችሁ የምትሳደቡት እና እኔ ሀይሚን በዚህ ደረጃ ሳያት እናድዳለሁ። በዚህ ደረጃ ሳያት ሆዴ ይቆስላል። ምንም በቃ ብሩኬ አዝኗል፣ ልቡ ተሰብሯል። ሀይሚም አዝናለች። ሀይሚ እልህ ስላለባት ነው። ይቅርቷ መቀበል አለባት። አሁንም አሁንም እኔ ምለው ሀይሚ ይቅርታውን መቀበል እንዳለባት ነው የምናገረው። ይቅርታውን ካልተቀበለች የብሩኬ ውሳኔ ሊከብድ ይችላል። ቤተሰብ እውነቴን ነው የምናገረው። ብሩኬ በጣም ወሳኝ፣ በጣም ቶሎ ነው የሚወስነው። ሀይሚ ትጎዳለች በመሀል ማርያምን ነው የምላቸው። አይ ሚስ ለምትጎዳ ይቅርታውን ተቀብላ በቃችልሽ ከእነሱ እንድትርቅ ማድረግ ነው። ጠላቱን ለምንድን ነው የሚሰበስቡት? ጠላት መሰብሰብ ምን ይሰራላቸዋልሽ? ለምን ጠላት ይሰበስባሉ? በእነሱ ላይ ጠላት ለምን ይረማመድባቸዋል? ሌላ ጠላት ለምንድን ነው የሚያስገቡት? መሀል ላይ ለምን? ለማንኛውም ነገ ሰው ይበዛል።